ኦሪት ዘፍጥረት ምዕራፍ አስራ ሁለት ። እግዚአብሔርም አብርሃምን አለው። ከሀገርህ ከዘመዶችም ከአባት ቤት ተለይተ ውጣ፣ እኔ ወደማሳይህም ምድር ሂድ። ታላቅ ሕዝብም አደርግሃለሁ፣ እባርካሃለሁ፣ ስምህንም ከፍ ከፍ አደርጋለሁ፣ ብርኩም ትሆናለህ። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፤ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ ሰባ አምስት ዓመት ሆኖት ነበረ። አብርሃምም ሚስቱን ሶራንና የወንድሙ ልጅ ሎትን፣ ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ፤ ወደ ከነዓንም ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ታላቁ ዛፍ ድረስ በዛ ምድር አለፈ፤ የከነዓንን ሰዎችም በዛ ምድር ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይችን ምድር ለዘርህ እሰጣለሁ አለው። አብርሃምም ለእርሱ የተገለጠለት ለእግዚአብሔር በዚያ መሠውያን ሠራ። ከዚያም በቤቴል በምሥራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምሥራቅ አድርጎ ድንኳኑን ተከለ፤ በዚያም ለእግዚአብሔር መሠውያውን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም በዚያ ተነሣ፣ የተጓዘም ወደ አዜብ ሄደ፣ በዚያም ኖረ። በምድር ራብ ሆነ። አብርሃምም በዚያ እንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። እንዲህም ሆነ፣ አብርሃም ወደ ግብፅ ለመግባት በቀረበ ጊዜ ሚስቱን ሦራን እንዲህ አላት። አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። በእንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እኅቱ ነኝ በይ። እንዲህም ሆነ አብርሃም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንንም አለቆች አዩአት፣ በፈርዖንም ፊት አደነቋት፣ ወደ ፈርዖን ቤትም ወሰዷት። ለአብርሃምም ስለ እርሷ መልካም አደረጉለት። ለእርሱ በጎችም፣ በሬዎችም፣ አህዮችም፣ በቅሎችም፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሦራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው። ይህን ያደረግህብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥህልኝም? ለምንስ እህቴ ናት አልህ? ለእኔ ሚስት ሆነ ዘንድ ወስጃት ነበር። አሁንም እንኋት፣ ሚስትህ በፊትህ ናት፤ ይዛሃት ሂድ። ፈርዖንም ሰዎቹን ስለ አብርሃም አዘዘ፤ እርሱንም ሚስቱንም የነበረውንም ሁሉ ሸኟቸው።